ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ ተመልካቾቻችን፣ የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሱት የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ በመስኮተ ጥበብ ዝግጅታችን ባህር ዳር ዩኒቨርሲቲ የሚከናወኑ የተለያዩ ሁነቶችና ዝግጅቶችን ወደ እናንተ እናደርስበታለን። ዛሬም ደግሞ የተለያዩ ዝግጅቶችን ወደ እናንተ እናደርሳለን። በቅድሚያ ግን በሳምንቱ ውስጥ በባህር ዳር ዩኒቨርሲቲ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ የምናደርስ ነው የሚሆነው። መረጃውን ያዘጋጀችልን አዜብ ዮሐንስ ናት። መረጃውን ተከታትለን ተመልሰን እንገናኛለን። ባህር ዳር ዩኒቨርሲቲ ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት ጋር የመግባቢያ ሰነድ ተፈራረመ። ባህር ዳር ዩኒቨርሲቲ እና በኢትዮጵያ ብዝሃ ሕይወት ኢንስቲትዩት መካከል በትብብር መስራት የሚያስችላቸውን የመግባቢያ ሰነድ ነው የተፈረመው። የመግባቢያ ሰነዱ ዋና ዓላማ በኢትዮጵያ ብዝሃ ሕይወት ኢንስቲትዩትና በባህር ዳር ዩኒቨርሲቲ መካከል የስራ ግንኙነትን መፍጠር ሲሆን ተዋናይ ወገኖች የጋራ ፍላጎቶችን፣ መርሃ ግብሮችንና ተግባራዊነትን በጋራ ለማቀድና ለመተግበር ይቻል ዘንድ መረጃ እንዲለዋወጡ ማገዝ ነው። ይህ የመግባቢያ ስምምነት ሰነድ አስገዳጅ ያልሆነ ነገር ግን መደበኛ የሆነ የጋራ ስልታዊ ጠቀሜታ ባላቸው መስኮች በጋራ ለመስራት በተለይም በዓለም አቀፍ የብዝሃ ህይወት ስምምነቶችና በብሔራዊ የልማት እቅዶች ውስጥ ኢትዮጵያ ለገባችው ቃል ኪዳን አስተዋጽኦ ለማድረግ ያላቸው ፍላጎት ያሳያል። የመግባቢያ ሰነዱ ለአምስት ዓመት የሚቆይ ሲሆን እንደ ውጤታማነቱ ታይቶ ሊታደስ እንደሚችል ከውይይቱ መረዳት ተችሏል። ባህርዳር ዩኒቨርሲቲ የአብነት ትምህርት ለዘመናዊ የኢትዮጵያ ስነ ትምህርት በሚል መሪ መልእክት አውደ ጥናት አካሂዷል። በአውደ ጥናቱ የግዕዝ ቋንቋ ጥናት ለኢትዮጵያ የእውቀትና የምርምር ዘርፍ ስላበረከተው አስተዋጽኦ በዘርፉ ታዋቂ ምሁራን የጥናት ስራዎች ቀርበው ውይይት ተደርጎባቸዋል። በባህርዳር ዩኒቨርሲቲ መምህርና ተመራማሪ ዶክተር ሙሉቀን አንደዓለም ባህርዳር ዩኒቨርሲቲ በመጀመሪያና በሁለተኛ ዲግሪ የግዕዝ ቋንቋን በማስተማር ላይ እንደሚገኝ ገልጸው በቅርቡ ደግሞ የሶስተኛ ዲግሪ ለመጀመር በዝግጅት ላይ መሆኑን ጠቅሰዋል። ዓለም ላይ በርካታ የከፍተኛ ትምህርት ተቋማት ግዕዝን እያስተማሩ እንደሚገኙ የገለጹት ዶክተር ሙሉቀን ይህንን የሚያደርጉትም በምክንያት መሆኑን ተናግረዋል ተናግረዋል በኢትዮጵያ ደግሞ ቁጥራቸው ጥቂት ከፍተኛ የትምህርት ተቋማት ብቻ ግዕዝን እንደሚያስተምሩም ጠቅሰዋል ኢትዮጵያ ብዙ ታሪኮች ቢኖራትም በትክክል አልተጠናችም ነው ያሉት ስለ ኢትዮጵያ ሌሎች ሀገራት አጥንተው ከሚነግሩን የኢትዮጵያ ታሪክ በግዕዝ ድርሳናት የተጻፉ በመሆናቸው ኢትዮጵያውያን ግዕዝን በመማር ታሪክን በማንበብ ና በመመራመር ታሪኳን ሊናገሩ እንደሚገባ ጠቅሰዋል ወጣቱ ትውልድ ግዕዝን በመማር ይህንን እንዲረዳ ና እንዲነቃ ለማድረግ አውደ ጥናቱ መዘጋጀቱን አንስተዋል ከታችኛው የትምህርት ደረጃ ጀምሮ የራ ራስን ቋንቋ መማር እንደሚገባም ተናግረዋል። ቋንቋ ሃይማኖት እንደሌለው የተናገሩት ዶክተር ሙሉቀን ግዕዝም የሁሉም ኢትዮጵያዊ ቋንቋ መሆኑን ሁሉም ሊገነዘብ ይገባል ብለዋል። የአውደ ጥናቱ ተሳታፊዎችም በግዕዝ ቋንቋ ትልልቅ መጽሐፍቶች መጻፋቸውን ገልጸው እነዚህን ጥናታዊ መጽሐፍትን ለመረዳትና ለመመራመር የግዕዝ ቋንቋን መማር አስፈላጊ መሆኑን አንስተዋል። አሁን ላይ ያለው ትውልድም ግዕዝን በመማር የሀገሩንና የአባቶቹን ታሪክ በማጥናት ለትውልድ ማስተላለፍ እንደሚገባውም አንስተዋል። በአውደ ጥናቱ የማጠቃለያ መርሃ ግብርም አብነት ለኢትዮጵያ ዘመናዊ ትምህርት በሚል ርዕስ በተለያዩ ምሁራን የተጻፉ ጥናታዊ ጽሁፎችን በማደራጀት የተዘጋጀና በዶክተር መርሻለኝ አርቶት የተሰራለት መጽሐፍም ተመርቋል። አስራሶስተኛው ዓለም አቀፍ የሳይንስና ቴክኖሎጂ ጉባኤ በባህር ዳር ቴክኖሎጂ ኢንስቲትዩት ተካሄደ። ጉባኤው ለአስራ ሶስተኛ ጊዜ ሳይቆራረጥ መደረጉን የቴክኖሎጂ ኢንስቲትዩቱ ምክትል ሳይንቲፊክ ዳይሬክተር ዶክተር ሙልቀን ዘገየ ለአሚኮ ተናግረዋል። በጉባኤው ከተለያዩ ዓለም ሀገራት የሳይንስና ቴክኖሎጂ ምሁራን የተሳተፉ በመሆናቸው ወጣት ተመራማሪዎች ልምድ የሚቀስሙበትና የኢንስቲትዩቱን ብሎም የዩኒቨርሲቲ የውጭ ግንኙነት የሚያሳድግና አብሮ የመስራት ባህልን የሚያዳብር ነው ብለዋል። ዶክተር ሙልቀን ባለፉት ጉባኤዎችም የጥ ናታዊ ጽሑፍ ህትመቶች እያደገ መምጣቱን የተናገሩት ዶክተር ሙልቀን ወጣት ተመራማሪዎች በዓለም አቀፍ መድረክ ተሳታፊና ተወዳዳሪ እንዲሆኑ አስችሏቸዋል። ከቀረቡት 260 የምርምር ሥራ ውስጥ ተገምግሞ 104 ወረቀቶች ናቸው በሰባት የተለያዩ ዘርፎች ተከፍለው በጉባኤ የቀረቡት። የባህርዳር የባህር ዳር ዩኒቨርሲቲ ለአዲስ ገቢ ተማሪዎች የህይወት ክህሎት ስልጠና ሰጠ። ባህር ዳር ዩኒቨርሲቲ በዚህ ዓመት የተቀበላቸውን ከ8 ሺህ በላይ አዲስ ገቢ ተማሪዎችን ተጠቃሚ የሚያደርግ የህይወት ክህሎት ስልጠና ነው የተሰጠው። ይህ ስልጠና ተማሪዎች ከቤተሰቦቻቸው ተለይተው ወደ ዩኒቨርሲቲ ህይወት ሲገቡ የሚያጋጥማቸውን ተግዳሮቶች እንዲቋቋሙ ለማገዝ ያለመ ነው። ዋነኞቹ የትኩረት ነጥቦችም ራስን መምራት፣ የጊዜ አጠቃቀም፣ በራስ መተማመንና የውሳኔ ሰጪነት በተጨማሪም የመጀመሪያ ዓመት ተማሪዎች ከህፃንነት ወደ ወጣትነት በሚሸጋገሩበት በዚህ ወሳኝ ወቅት ሊያጋጥማቸው የሚችለውን የአቻ ግፊት፣ ለአላማ መጽናትና የሀገርና የቤተሰቦቻቸውን ህልም እውን ለማድረግ ሊከተሏቸው ስለሚገቡ የህይወት ክህሎት ሰፋ ያለ ትምህርት ተሰጧቸዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊውን የመስኮተ ጥበብ ዝግጅታችንን ነው። እንግዲህ ቀደም ሲል በባህርዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ አደረስናችሁ። በቀጣይ ደግሞ አንድ ዝግጅት ወደ እናንተ የምናደርስ ነው የሚሆነው በባህርዳር ዩኒቨርስቲ የህክምናና ጤና ሳይንስ ኮሌጅ ከአፈጣጠር ጋር ተያይዞ ችግር የሚገጥማቸውን ህጻናት ህክምናውን ማገዝ የሚችል ስሪዲ ቴክኖሎጂ እየሰራ ይገኛል። ይህንን የተመለከተ ዓለም አቀፍ ማዕቀፍ ኮንፈረንስ ደግሞ ለመጀመሪያ ጊዜ ተካሂዶ ነበረ። በዚህ ኮንፈረንስ ላይ ምን አይነት ሀሳቦች ተነሱ የሚለውን በፕሮግራሙ ወደ እናንተ የምናደርስ ነው የሚሆነው ዝግጅቱን ያዘጋጀችልን ኤልሳ ጉኡሽናት ፕሮግራሙን ተከታትለን ከእኔ ጋር ተመልሰን እንገናኛለን። የባህር ዳር ዩኒቨርሲቲ የጤናውን ዘርፍ ለማዘመን የተለያዩ የምርምር ስራዎችን ይሰራል። በሚሰሩ ጥናትና ምርምሮችም ችግር ፈች ግኝቶችም ተገኝተዋል። ዩኒቨርስቲው ከሰሞኑ ከአፈጣጠር ጋር ተይዞ ችግር የሚያጋጥማቸውን ህጻናት ማገዝ የሚያስችል የስርጅት ቴክኖሎጂን ይፋ አድርጓል። ይህ ቴክኖሎጂ ከአፈጣጠር ጋር ተያይዞ ለአካል ጉዳት የሚደረጉ ህጻናትን ማገዝ የሚያስችል ነው። በእኛ በኩል እንደ ባህር ዳር ዩኒቨርሲቲ የምርምር ዩኒቨርሲቲ ስለሆነ በተለያየ የምርምር ተቋማት፣ የምርምር ማዕከላት የተለያየ ምርምሮችን ያካሄዳል። እነዚህ ምርምሮች በተለይ የአፈጣጠር ችግር ይዘው ከሚወለዱ ህጻናት ጋር ቀድሞ ከመከላከል በተለይ በምግብ እና በሌሎችም ያሉ ሊፈጠሩ የሚችሉ ችግሮችን ቀድሞ ከመከላከል አንጻር በምርምር ወደ ፖሊሲ ግብዓት ለሚሆኑና ለኢንተርቬንሽን የሚሆኑ የተለያየ ምርምር ስራዎችን ይሰራሉ። በተለያዩ የተለያየ ባለሙያዎች አሉ። በነዚ አማካኝነት ምርምር ስራዎችን እንሰራለን። በባሕር ዳር ዩኒቨርሲቲ ውስጥ የሕክምናና ጤና ሳይንስ ኮሌጅ ውስጥ ራሱን የቻለ በሲቪል ሰርቪስ ኮሚሽን ራሱን የቻለ እንደ አንድ ካምፓስ ሆኖ የተመዘገበ ጣና ምርምርና ዲያግኖስቲክ ማዕከል አለን። ይሄ ማዕከል እንግዲህ ሲመሰረት ዓለም አቀፍ ሁኔታው ከጤና ስርዓቱ ጋር ምን ይመስላል፣ አገር አቀፍ ሁኔታውስ ከጤና ስርዓቱ ጋር ምን ይመስላል፣ በምርምር በፖሊሲ ለሰው ልጅ የተሻለ ነገር ለማቅረብ ምን ይመስላል የሚለውን እንደ ባሕር ዳር ዩኒቨርሲቲ ደግሞ የምርምር ዩኒቨርሲቲ ስለሆነ ምን ያስፈልገዋል የተሻለው ሆኖ ለመገኘት ምን ያስፈልጋል የሚለውን። ሌላ ከሎኬሽን ጋር በተያያዘ እንግዲህ ባሕር ዳር ዩኒቨርሲቲ ያለበት እንደ እድለኛ የምንቆጥረው በቅርብ ርቀት ሶስቱንም አግሮ ኢኮሎጂካል ዞንስ የያዘ ነው። ይሄ ደግሞ የተለያዩ የበሽታ ባህሪያትን ለማጥናት በተለይ እነዚህ ኢመርጂንግ ሪኢመርጂንግ ዲዚ የምንላቸውን በማጥናት ፈጣን በሆነ መንገድ ምላሽ ለመስጠት ያስችላል። እነዚህን መሰረት አድርጎ የተቋቋመ ነው። እዚህ ማዕከል ውስጥ የተለያዩ ምርምሮች ይካሄዳሉ። የላቀ ዘመኑ የደረሰባቸውን የላብራቶሪ መሳሪያዎችን ኢኩፕ ተደርጎ እንደዚሁም ዘመኑ የደረሰበትን ቴክኖሎጂ የታጠቁ ባለሙያዎች እንዲኖሩ ተደርጎ አሁን በገለጽኩት አግባብ ምርምሮች ይሰራሉ። በዛ መሰረት ለሰው ልጆች የሚጠቅሙ የተለያዩ ፕሮዳክቶቹ ላዲቨሎፕ የሚደረጉበት የምርምር ማዕከል ይሆናል ማለት ነው። ከዛ በተጨማሪ ሌሎች በጣም እነዚህ ሰርጀሪ ዋቴቨር ያሉ ነገሮች በተጨማሪ ደግሞ እዚህ ማዕከል ውስጥ አሲስቲቭ ዲቫይስ ፕሮዲስ የሚደረግበት ዛሬ ሞር ፎከስድ የሆነ ኢንተርናሽናል ኮንፈረንስ ያዘጋጀንበት የጉድ ሜዲሲን ስሪዲ ቴክኖሎጂ ሀብ አንዱ አለ። ሌላ ደግሞ የሜጫ ፊልድ ሪሰርች ሴንተር በውስጡ አለ። የተለያየ ስራዎችን የምንሰራበት ማለት ነው። ዩኒቨርሲቲ ፋ ያደረገው ቴክኖሎጂን አስመልክቶ የመጀመሪያውን ዓለም አቀፍ ኮንፈረንስም አካሂዷል በዚህ ኮንፈረንስም ከተለያዩ አለም ሀገራት ዩኒቨርሲቲዎች የመጡ የህክምና ባለሙያዎች ተሳትፈው ልምዳቸውን አካፍለዋል ባህርዳር ዩኒቨርሲቲ በብዙ ዘርፍ ብዙ አለም አቀፍ ስብሰባዎችን ያካሄዳል ዛሬ ያካሄድ ነው አለም አቀፍ ስብሰባ በዋናነት ከህጻናት ህክምና ጋር በተገናኘ ከማገገም ወይም ከሪሃብሊቴሽን ከምንለው እና እዚህ ሪሃብሊቴሽን ላይ ደግሞ ስሪዲ ቴክኖሎጂ የሚባለው ነገር ስላለው አስተዋጽኦ በተለይ ደግሞ እንደኛ ባሉ ሀገራት፣ በማደግ ላይ ባሉ ሀገራት ያላቸውን አስተዋጽኦ የምናይበት ስብሰባ ነው። በአይነቱ በዚህኛው ዘርፍ የመጀመሪያ ያደርገዋል ማለት ነው። በዋናነት የህክምናና ጤና ሳይንስ ኮሌጁ ከጣና ምርምርና ዲያግኖስቲክ ሴንተር ጋር የስሪዲ ማዕከል አለን የመሰረት ነው። ከሱ ጋር በትብብር ሆኖ አብረውን ከሚሰሩ አጋር አካላት ጋር በጋራ በመሆን የተጀመረ እና እያደረግነው ያለ ኮንፈረንስ ነው እንግዲህ አሁን የህጻናትና ልጆችን በአጠቃላይ በአሁኑ የግድ አተኩረን ስለ አደረግ ነው። በአጠቃላይ በጤናው ዘርፍ እንግዲህ ኢትዮጵያ ውስጥ በማድረግ ላይ ያለው የፖፕሌሽን ብዛት 45 ፐርሰንት አካባቢ የሚደርስ ነው፣ እድሜያቸው እስከ 18 የሚደርስ ስለዚህ በጣም ያንግ የሚባል ወይም ደግሞ ልጆች የሚበዙበት ህዝብ ቁጥር ነው ያለን። ከዛ ውስጥ ደግሞ እንግዲህ በአፈጣጠር በምግብ እጥረት ና በአጠቃላይ ከድህነት ጋር በተገናኘ በአደጋዎች ምክንያት ወሊድ ላይ በሚፈጠሩ ችግሮች እንደዚሁም ደግሞ በዘር በሚተላለፉ የተለያዩ ችግሮች ከአጥንት ከነርቭ ጋር የተገናኙ በርካታ ችግሮች ይከሰታሉ። ስለዚህ ባህርዳር ሚኒስቴ አንደኛ የማከሚያ ሆስፒታል ስላለው ሆስፒታል ውስጥ እንደነዚህ አይነት ነገሮችን በማከም ከፍተኛ አገልግሎት ይሰጣል በዘርፉ ስፔሻላይዝ ስፔሻላይዝ ያደረጉ ባለሙያዎች አሉ በሁሉም ዘርፍ ሁለተኛ ደግሞ መከላከል መከላከልን በሚመለከትም በምርምር በማሳየት ጭምር የማህበረሰብ ንቃት በመፍጠር በሽታ መከላከልን እንደነዚህ አይነት ነገሮችንም በማድረግ ደግሞ በማህበረሰብ የጤና ዘርፋችንና ና በማህበረሰብ አገልግሎት ከፍተኛ እንቅስቃሴ እያደረግን እንገኛለን ማለት ነው በአጠቃላይ እንግዲህ ይህ ጉዳይ በእኛ በእንደኛ አይነት ሀገር ቅድሚያ ሊሰጠው የሚገባ ጉዳይ በመሆኑ ነው። በኮንፈረንስ ከዓለም አቀፍ ድርጅቶች ጋር በመተባበር ምርምሮችን በማድረግ ምክክር በማድረግ በዚህ ዘርፍ እድገት ማሳየት አለብን ብለን ይህንን የምርምር ኮንፈረንስ ያስኬድ ነው። እንግዲህ ይሄ ዓለም አቀፍ ኮንፈረንስ የማካሄድ ዋና ዓላማው አንደኛ አሁን ሳይንስ የደረሰበት ምን ይመስላል። ስለዚህ ያንን እንድናይ እድል ይፈጥራል። ሁለተኛ ካሉ የዓለም አቀፍ ላይ ካሉ ተቋማት ካሉ ባለሙያዎች ጋር ኮላቦሬሽን እና ፓርትነር እንድንመሰረት ያደርጋል። የዛ አካል የሚሆን ነገ ላይ የምናካሄዳቸው የኤምኦዩ ስነ ስርዓት አለን። እነዚህ ትልልቅ ልምድ ያላቸው ፕሮፌሰሮች ደግሞ ከኛ ጋር መጥተው እንዲሰሩ የአጃክት ፕሮፌሰርሽፕ የምንሰጥበት ፕሮግራሞች አሉ። ስለዚህ ዓለም አቀፍ ሁኔታው ምን ይመስላል፣ እኛ ከእነሱ ምንማራለን፣ እንዴት ፓርትነርሽፕ ፎርም እናደርጋለን የሚሉት ነገሮች አሉ። እነዚህን እዚህ ተሳታፊዎች ላይ የእኛ የባህር ዳር ዩኒቨርስቲ ባለሙያዎች ፕላስቲክ ሰርጅን፣ ማይክሮ፣ እነዚህ ኒውሮሰርጅንስ፣ እነዚህ ኦርቶ ኦርቶፔዲክ ሰርጅኖች ውላሉን እነሱ ላ ከነዚህ ከመጡ ባለ ባለሙያዎች ላይ ዲስከስ ያደርጋሉ። ወደፊት እንዴት አብረው እንደሚሰሩ ዲስከስ ያደርጋሉ። በዛ መሰረት ኖሌጅ ኤክስቼንጅ ይኖራል፣ ኤክስፔሪንስ ሼር ይኖራል፣ ፓርትነርሽፕ ና ኮላቦሬሽን ቢውልድ ይደረጋል ማለት ነው። እንደ ባለሙያው እንግዲህ አብዛኛው ስሪዲ ቴክኖሎጂ ለእኛ አዲስ ነው፣ አዲስ እየመጣ ያለ ቴክኖሎጂ ነው። የተወሰነ አለ፣ ግን እንደ ባህር ዳር ዩኒቨርሲቲም አዲስ ነው። እንግዲህ ከተጀመረስ ሴንተሩ ከተቋቋመ ከስድስት ወር ቢበዛ እስከ ስድስት ወር አይበልጠውም። ስለዚህ ከመጡ እንግዶች ያየ ነው ምን ያህል እነሱ ርቀው እንደሄዱ ና ምን ያህል ታካሚዎቻቸውን እየጠቀሙ እንደሆነ ተመልክቻለሁ፣ ትምህርት ማግኝችበታለሁ። ለወደፊትም እንግዲህ እነሱ ላይ ያለው ወደ እኛ እንዲመጣ ከእነሱ ጋር ግንኙነት በመፍጠር ከእነሱ ትምህርት በመውሰድ ተሞክሮ በመውሰድ እኛ ላይ እየተሻለ ከበፊቱ የተሻለ እንዲሆን እንደምንሰራ ልምድ ወስጀበታለሁ። በኮንፈረንሱ የባህር ዳር ዩኒቨርሲቲ በህፃና ምርምርና ዲያግኖስቲክ ማዕከል ካፈጻጸር ጋር ተያይዞ ለተለያዩ ችግር የሚጋለጡ ህጻናትን ለማገዝ የሚያስችል ምርምሮች ማድረጉንና ችግር ፈቺ ስራዎች መገኘታቸውንም ይፋ አድርጓል። በኮንፈረንሱ የባህር ዳር ዩኒቨርሲቲ በህፃና ምርምርና ዲያግኖስቲክ ማዕከል ካፈጻጸር ጋር ተያይዞ ለተለያዩ ችግር የሚጋለጡ ህጻናትን ለማገዝ የሚያስችል ምርምሮች ማድረጉንና ችግር ፈቺ ስራዎች መገኘታቸውንም ይፋ አድርጓል። የመጀመሪያ እንግዲህ ስናደርግ የነበረው የጉድ ሜዲሲን ስሪ ቴክኖሎጂ ሀብ ስታብሊሽ ማድረግ ነው። ስለዚህ እሱን የጣና ሪሰርች ና ዲያግኖስ ሴንተር ውስጥ ስታብሊሽ አድርገናል። ቲም ፎርም አድርገናል። ኢንተርናሽናል ኮላቦሬሽኖችን የመሰረትን ነው። ን በምን በምን ኤሪያ ልንሰራ እንችላለን የሚለውን፣ አርጀንትሊ የሚያስፈልጉን ምንምን ምን ናቸው፣ ምን ምን ላይ ብንሰራ ባለን ሴት አፕ? ፕሮዳክቲቭ እንሆናለን የሚለውን ለይተናል። ስለዚህ እንደ ጅማሮ የተለያዩ ፔሽንት ሴሌክት እየተደረጉ ስካን እየተደረጉ ያ ስካን የተደረገ ዲዛይን እየተደረገ የአሲስቲቭ ዲቫይሶችን የማምረት እንትኖችን የሚያስችሉ ነገሮችን መሬት ላይ ይህን ስራ ለመስራት የሚያስችሉ ነገሮችን እየሰራ ነው። በዛ ደረጃ ነው ያለን። ከበኮላቦሬሽን ልንሰራቸው ያሰብናቸው ያሰብ ናቸው የፓይለት ፕሮጀክት ብለን የያዝ ናቸው የክራኒያል ኢምፕላንት ጋር የተያያዙ የያዝ ናቸው አሉ። ሌሎች እንግዲህ በግሮስሊ መጀመሪያ እዛ አካባቢ ያለውን እና አገር አቀፍ ላይ ያለውን ነገሮችም እስካን አድርገን ለነዛ ተጨማሪ ማቴሪያል ፕሮዲውስ ማድረግ። ከዛ በተጨማሪ ግን በኮላቦሬሽን የምንሰራቸው ላይክ በፓይለት ፕሮጀክት ያዝናቸው አሉ እንደ ክራኒያል ኢምፕላንት አይነት እንደዛ ነገሮችን ለመስራት ኦልሬዲ ፕሮፖዛሎችን አስገብተን ስራዎችን ጀምረናል። የማስተማሪያ ሆስፒታል ጥበበ ጊዮን ስፔሻሊቲ ሆስፒታል ላይ በማከም ደረጃም በዚህ ጉዳይ ላይ ያለው እድገት በጣም ጥሩ ነው። ከታከሙ በኋላ እንግዲህ ሕክምናው ያለ ኦፕሬሽንም በኦፕሬሽንም ሊደረግ ይችላል። ከዛ በኋላ ደግሞ የማገገሚያ የአካል እንቅስቃሴ እንዲያደርጉ ማገገሚያ ድጋፍ እንዲደረግላቸው ያስፈልጋል። ይሄ ሪሃብሊቴሽን የምንለው ወይም ፊዚዮቴራፒ ስራውን ይፈልጋል። በእሱም ዘርፍ ህክምና አገልግሎት እንሰጣለን። ግን በተለየ ሁኔታ በጣና ምርምርና ዲያግኖስቲክ ማዕከላችን ውስጥ የነርቭ ችግር የአፈጣጠር ችግር እንደዚህና ከአደጋም ጋር በኢንፌክሽን ምክንያት የሚመጡ አንዳንድ ችግሮችን የምናከምበት ስሪዲ ቴክኖሎጂ ማዕከሉን ማቋቋም ይህን ስሪዲ ቴክኖሎጂ ደግሞ እንደ አሲስቲቭ ዲቫይስ ነው ለእንቅስቃሴ የሚያግዛቸው የሚደግፋቸው እንደ ድጋፍ የሚሆን መሳሪያን የማምረት ጉዳይ ነው። እሱን ማዕከል የመክፈት እሱ በኢትዮጵያ ውስጥ የመጀመሪያው ነው፣ በአፍሪካም ውስጥ ካሉት ጥቂቶቹ የመጀመሪያ ነው የሚሆነው። ወደፊት እንደዚህ አይነት የአካል ድጋፍ የሚሆኑ ስሪዲ ቴክኖሎጂ የሚያመርታቸውን የሚያግዙ የህክምና እቃዎችን ማምረት ነው። በመጀመሪያው ዙር ለውጭ የሚሆኑ እጅ ላይ እግር ላይ የሚደረጉ የጀርባ ላይ አንገት ላይ የሚደረጉ ድጋፎች ሊሆኑ ይችላሉ። በሁለተኛው ዙር ግን እያሳደግ ነው። የስሪዲ ፕሪንቲንግ ማሽኖችን ከውጭ የሚገቡ ናቸው በብዛት እያስገባን ማዕከላችን በደንብ እያደገ ሲሄድ ግን ሌሎች ችግሮችን ካንሰርን ጨምሮ በተለያየ ምክንያት የአጥንት ጉዳትን የምናክምበትና ከአፈጣጥር ጋር የተገናኙ ችግሮችን የምናክምበት ከሰውነት ውስጥ ጭምር የምንጠቀመው የስሪዲ ኢምፕላንት ወይም ደግሞ የስሪዲ የህክምና እቃዎችን ማምረት በመቻል ደረጃ ነው እየተዘጋጀን ማለት ነው ያለነው። ለወደፊት ዩኒቨርሲቲው የህክምና አገልግሎቱን ለመስጠት የሚያስችል ምርምሮችን ከማድረግ ባለፈ ቀድሞ ለመከላከል የሚያስችሉ የግንዛቤ ስራዎችን ይሰራል። የአፈጣጥር ችግር እንግዲህ የተለያየ ሊሆን ይችላል። በእኛ ሙያ ብዙ ጊዜ የሚገጥመን ያፈጣጥር ችግር ስፓይና ቢፊዳ እና ሃይድሮሴፋለስ የሚባለው ነው። ይህ ስፓይና ቢፊዳ ማለት የኋለኛው የህብለ ሰረሰር የአፈጣጠር ክፍተት ነው። መዘጋት እያለበት አለዘጋ ሲል ማለት ነው። ይህ አፈጣጠር እንግዲህ የሚከሰተው ብዙ ጊዜ ፎሊክ አሲድ ከሚባለው ቫይታሚን እጥረት አንጻር ነው። ስለዚህ አብዛኛውን ፎሊክ አሲድ ሳፕለመንት ለወላጆች ከማርገዛቸው በፊት በመስጠት መከላከል ይቻላል። አብዛኛውን በዛ መልኩ መከላከል ይቻላል። ከተከሰተ በኋላም ህክምናውን መስጠት ይቻላል። ያው እንግዲህ ሌሎች ችግሮችም የአካል ጉዳት ሊያደርሱ ይችላሉ። አደጋ ለምሳሌ ድንገተኛ የጭንቅላት አደጋ፣ ድንገተኛ የአከርካሪ አጥንት ወይም የህብለሰረሰር ጉዳት ወይም ከቀዶ ጥገና ጋር ተያይዞ የሚመጡ የጭንቅላት እጢ ቀዶ ጥገና በሚሰራበት ጊዜ ወይም ራሱ እጢው የሚያመጣቸው የአካል ጉዳቶች አሉ። እነዚህ የአካል ጉዳቶች እንግዲህ ሕክምና ያስፈልጋቸዋል። ከነዚህ ውስጥ አንዱ የሪሀብሊቴሽን ቴራፒ ማለት ነው። ፊዚዮቴራፒ፣ ሪሀብሊቴሽን እና እንደዚህ ድጋፋዊ የሕክምናዎችን ድጋፍ በመስጠት ለታካሚዎች በዛ መልኩ መርዳት ይቻላል። ታዲያ ከአፈጣጠር ጋር ተያይዞ የሚፈጠር የአካል ጉዳት ወደ ሕክምና ይዞ መምጣት ላይ ችግሮች መኖራቸውንና ይህም መቀረፍ እንዳለበት ዩኒቨርሲቲው ያሳስባል። ይሄ ይሄ ግንዛቤ ስራ እኛን ጨምሮ ብዙ አካላትን ጭምር የሚመለከት ነው። ያው ሚዲያዎች፣ የማህበረሰብ አካላት፣ የትምህርት ሴክተሩ በአጠቃላይ ይሄ ማህበራዊ ሴክተሩ ብዙ የግንዛቤ ማስጨበጫ ነገር መስራት አለበት። እኛም በሚቻለው ባሉን ፕላትፎርሞች ከዋና ዋና ሚዲያዎችም ጋር ጭምር ሰዎች በመሆን ከአፈጣጠር ጋር ያሉ ችግሮችን ስለሚደረግ ህክምና በቤት ውስጥ እንዳይቀሩ፣ እንዳይገለሉ አብዛኞቹ አሁን ያሉት የአፈጣጠር ችግሮች የህክምና አማራጭ አላቸው፣ እንደየደረጃው። ያ በመሆኑ ወደ ህክምና ተቋም እንዲመጡ፣ እንዲያሳዩ እንመክራለን። ይህንን የግንዛቤ ማስጨበጥም ስራ እየሰራን እንገኛለን። ሁሉም አካል ግን እንደነዚህ አይነት የአፈጣጠር ችግሮች እንደው በተለየ በሃጢያት በጥፋት የመጡ ሳይሆን ብዙ ሰዎች ላይ ብዙ ሀገራት ላይም ጭምር ባደጉት ሀገራት ጭምር ቢከሰት በመሆኑ ተገቢውን ህክምና መደረግ የሚቻል ስለሆነ ወደ ጤና ተቋም እንዲወስዱ አበረታታለሁ። አንዳንዶቹ መከላከል ምን ምንችላቸው በእርግዝና ክትትል በእርግዝና ወቅት በሚኖር እንክብካቤ መከላከል የምንችላቸው አሉ። መከላከሉም ላይ እንዲሁም ሁሉም የሚመለከተው ተባብሮ እንዲሰራ በዚሁ መልእክት ማስተላለፍ እንግዲህ ይህንን በአዌርነስ ክሬሽን ሶሳይቲ ላይ እኛ ብዙ ጊዜ እንደ ኮሚኒቲ ሰርቪስ ና እንደ ኢንተርቬንሽን ፕሮጀክቶች እንደዚህ አይነት ነገሮችን ለመቋቋም ፕሮጀክቶች እየተቀረጹ አዌርነስ ክሬሽን እንዲኖር ይደረጋል። እነዚህ ነገሮች የምንከላከልባቸውን ፕሪሴት ይደረጉና ባሉን የሆስፒታል እንዲህ አይነት ነገሮችን ቀድመው እንዳይከሰቱ ለማድረግ መጀመሪያውም ከጽንስ ሲጸነስ ምን ምን ያስፈልጋል የሚለውን ከጽንስ ጀምሮ እንግዲህ እድገት ከዛ ስለሚጅር ከዛ ጀምሮ ያ ጽንስ ምን ያስፈልገዋል የሚለው ሳይንቲፊክ በሆነ መንገድ በደንብ እየተሰነደ ለመከላከል ይሞክራል። እንዲህ አይነት ሶሻል የሆኑ ነገሮችን ደግሞ በኢንተርቬንሽን ፕሮጀክቶች አድሬስ ለማድረግ ይሞከራል ማለት ነው። የባህር ዳር ዩኒቨርሲቲ ባካሄደው በዚህ ዓለም አቀፍ ኮንፈረንስም ህጻናት ከአፈጣጠር ጋር ተያይዞ የሚያጋጥሟቸውን ችግሮች እንዲሁም ከተከሰቱ በኋላ ምን መደረግ አለበት በሚለው ዙሪያም ውይይት ተካሂዷል። የተወደዳችሁ ተመልካቾቻችን መርጣችሁና ፈቅዳችሁ የአማራ ሚዲያ ኮርፖሬሽን እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። የመስኮተ ጥበብ ዝግጅታችን አሁንም ወደ እናንተ መድረሱን ይቀጥላል። በቀጣይ ደግሞ ከመደርደሪያው ዝግጅታችን ነው ወደ እናንተ የምናደርሰው። እንግዲህ ከመደርደሪያው የተለያዩ የጥናትና የምርምር ስራዎችን ወደ እናንተ የምናደርስበት ነው። በዛሬው ዝግጅታችን ደግሞ ከሳይበር ጋር በተገናኘ የተሰራ ጥናት ወይም ምርምር ነው ወደ እናንተ የምናደርሰው። ከመደርደሪያው ይቀጥላል። ከኔ ጋር ተመልሰን እንገናኛለን። ስሜ ዳሳሽ እንዳልክ ይባላል። ጓደኛዬ ደግሞ ሳሙኤል አበራ ይባላል። አንድ ላይ ነው የሰራነው ፕሮጀክቱን። ከባህር ዳር ዩኒቨርሲቲ የመጣ ነው። የአራተኛው ዙር የኢንሳ ሳመር ካምፕ ሳይበር ሴኩሪቲ ሳመር ካምፕ ተሳታፊዎች ነን። እኛ የሰራነው ፕሮጀክት ፕራይቬት ቪፒኤን የሚል ነው። እንደምናውቀው አብዛኞቹ ቪፒኤኖች ፐብሊክ ነው ፐብሊክ ላይ ነው። ምን ፐብሊክ የሆኑ ቪፒኤኖች ናቸው ተከፍለ ምናምን ነው የምንጠቀመው። ፍሪዎቹ ደግሞ ያን ያክል ሴኩር ናቸው። አክቹአሊ ግን ሞር ፕራይቬት ቢሆን ደግሞ ይመረጣል አይደል? ፐብሊክ ስለሆኑ እነሱ ወልነራቢሊቲ ያላቸው ማለት ነው። አንደኛ ሄድን ስራ አንድን ሰራ ያነሳሳን ምክንያት አንደኛ ፔመንት ሜቶዶች ኢቭን ልግዛ ብንል ፕራይቬት የሆኑ ቪፒኤን ልግዛ ብንል ፔመንት ሜቶዶቹ ኢትዮጵያ ውስጥ አይሰሩም። ሶ እኛ ምን አሰብን ኢትዮጵያ ውስጥ በኛ በራሳችን አገልግሎት ኢትዮጵያ ውስጥ ላይ ኢምፕልመንት እንዲደረግ ማለት ነው አስበን የሰራ ነው። ምክንያቱም የቴክኖሎጂው ጋፕ አለ ከሌሎቹ ጋር የተሰሩትን ለመጠቀም ማለት ነው። እርሱ የሚለው ፕራይቬት ቪፒኤን ነው። እሱን ስንሰራ ምንድን ያደረግ ነው፣ እንደ ፕሮቶኮል ዋየር ጋርድ የሚባል ፕሮቶኮል አለ። እሱን ተጠቅመን የሰራ ነው። ሎካሊ ነው፣ እሱን ኢንስታል አድርገን የሰራ ነው። ዌብሳይት የሚሸጡ አሉ ሰርቨር ኦንላይን ላይ ያሉ ማለት ነው። ኦንላይን ላይ እንዲሰራ የሚያደርግ ማለት ነው። ያለ ሎካል የሚሰራ እሱ ደግሞ ግን ፐርቼዝ የሚደረግ ስለሆነ እኛ እሱን አፎርድ ማድረግ ስለማንችል ሎካል ላይ ያለውን ተጠቅመን ነው የሰራ ነው ማለት ነው። ስንሰራ ምንድን ነው የተጠቀምነው? ዋየር ጋርድ የሚሰራው ኮማንድ ላይ ኢንተርፌስ ተጠቅሞ ነው የሚሰራው እና የተጠቀምነው እኛ ካሊ ሊኑክስ ነው። ካሊ ሊኑክስ በቨርቹዋል ቦክስ ተጠቅመን ዊንዱ አለ ሆስቱ ዊንዱ አለ። ከዛ ደግሞ ቨርቹዋል ቦክስ ተጠቅመን ካሊ ሊኑክስን ጭነን እዛ ላይ ነው የሰራ ነው ምክንያቱም ዊንዶ ላይ እያሰራንበት ምክንያት ምንድ ነው? ዋየር ጋርድ ኮማንድ ላይ ኢንተርፌስ ነው የሚጠቀመው። ለዛ ነው ከሊኑክስን የመረጥ ነው ማለት ነው። የተለያዩ ፊቸሮች አሉት። ኤይ አሲስታንስ አለው። ሶስት ሞዶች አሉት። ከዛ ላይ ደግሞ ከሰርቨር ጋደል ኮኔክት የሚያደርገው እሱን ደግሞ ህልዙን አሲስት የሚያደርግ ነገር አለው። ራሱ የሚነግረው ማለት ነው፣ ስፒዱ እንዴት ነው፣ ህልዙ እንዴት ነው የኮኔክሽኑ። ስፒዱን ደግሞ ለማሳየት የፈለግ ነው መቀየር ቢፈልግ ሲያውሰው ኮኔክት ያደረገበት ጋር ስሎ ከሆነ ሚያቀየር ቢፈልግ እሱን ለማድረግ ነው። ያ አሲስታንሱም ጥቅሙ እዚህ ጋርም ነው። ከቀነሰ ሌሎቹ ጋር ስፒዶቹን እንትን ይልና ሪኮመንድ ያደርጋል ማለት ነው። ቀይረው ከነዚህ ጋር ብታደርግ ምናምን ብሎ ማለት ነው። እሱን ነው እየተጠቀም ነው ማለት ነው። ፋይሮልም አለው። ፋይሮልን የተጠቀም ነው ምንድነው። እስካሁን ዌብሳይቶች አሉ እነሱን ብሎክ አያደርገውም እኛ ለ ለማሳየት ያክል ማለት ነው ምንድነው የሚያደርገው፣ ዋይት ሊስትና ብላክ ሊስት የሚባል አለ። ብላክ ሊስት ምንድነው የሚይዘው? እነዚህ ስካም የሆኑትን ወይም ሴኩሪቲ ያልሆኑትን ዌብሳይቶች ይነግረናል ማለት ነው፣ በቀይ አብርቶ ያሳየናል። ደግሞ ሴፍ የሆኑትን ደግሞ ኤችቲቲፒኤስ የሚጠቀሙ ዌብሳይቶች ማለት ሴኩሪቲ የሆኑትን ደግሞ በዋይት ሊስት ውስጥ ያስገባልናል ማለት ዌብሳይት ጋር ኢንተግሬት የተደረገ ባክግራውንዳችን የሳይበር ሴኩሪቲ ባክግራውንድም አለነም እና ብዙ ፕሮጀክት ከዚህ በፊትም ፕሮጀክት የሰራ ናቸው አሉ፣ ሳይበር ሴኪሪቲ ጋር የተገናኙ ፕሮጀክቶች አሉ። እና ይህንን እኛ ምንድን ነው የምናደርገው፣ ዲፕሎይ ማድረግ እንፈልጋለን። ጀስት እዚህ ለአሁኑ ብቻ እንዲሆን አይደለም ሀሳባችን ማለት ነው። ፊውቸሩ ላይ እንዳየ ነው። ኤአይ አሲስታንስ አለው፣ ፓይሮል አለው፣ ከፓይሮል ላይ ብላክ ሊስት እና ዋይት ሊስት አለው። እነዛ ዋይት ሊስት እና ብላክ ሊስት ከሌላ ቪፒኤኖች በተለየ መልኩ የሌላቸውም ሌላ ቪፒኤኖች ፋይርዌሉም በሶፍትዌር ደረጃ የለም። ግን የኛ ቪፒን ይሄን የሰራን ቪፒን ያንን እንዳካትት አርገነዋል። አብዛኛውን ዲቫይሶች ላይ እናገኛለን። ራውተሮች ላይ በዲፎልት ይገጠማል። ምንድን ነው የምናደርገው? ይሄ ፋይርዌል ብላክ ሊስት የሚያስገባቸው ዶሜኖችን ኮመን የሆኑ ዶሜን ኔሞች አሉ፣ ለሀኪንግ፣ ለፊሽንግ፣ ለጥቃት ያጋልጣሉ ተብሎ የሚታሰቡ ለምሳሌ፣ ችቲፒ ሪኳስት የሚባላለ በሳይበር ሴኩሪቲ ላይ ችቲፒ ሪኳስት ማለት ሴኩር አደለም በቃ ቬሪፋይድ አደለም ያ ሪኳይስት አንድ ፊሽ አታክ ፊሽር አታከር ሀከር በጀስት እውነታው ጋር የሚመስል ነገር ዌብሳይት ሰርቶ ለኛ ቢልክልን የላከልን ዌብሳይቱን ቀጥታ ክሊክ ስናደርግ መረጃን ፎርዋርድ ያደርጋል። ያን ሪኳይስት የምንላቸውን ፊሺንግ የምንላቸውን ነገሮች ቀጥታ የኛ ሶፍትዌር ቪ ፒ ኤኑን ኮኔክት ካደረግን በኋላ ምንድነው ብሎክ ውስጥ ያስገባል ማለት ነው። ይሄ አሎድ አይደለም ብሎ ብሎክ ያደርጋል፣ አላርትም ያደርጋል። ቀጣይ ሁለተኛው ደግሞ አሎድ ነው። አሎ ያደርጋል። ዋይት ሊስቱ ማለት ነው። ዋይት ሊስቱ ደግሞ እነዚህ ቬሪፋይድ የሆኑትን ሴኪር ናቸው ብሎ ያሰባቸውን ወደዚያ ያስገባል። ሲስተሙ ቀጣይ ይሰራል ማለት ነው። ከሌላው ኤአይ አሲስታንስም አለው። ኤአይ አሲስታንሱ አሲስት ያደርጋል፣ ሳጀስት ያደርጋል። በህልዝ ያለው የቪፒኤኑ የኮኔክሽኑ ሁኔታ ህልዝ ስታተስ በደንብ ያሳያል። ስለዚህ ይሄ ከሌሎች ቪፒኤኖች የሚለይበት አንዱ ፊቸር ነው። በተጨማሪ ደግሞ እኛ ሰርቨሩን ያካተትነው ሰርቨር ላይ ብዙ ፒፒኖች ጋር ስታዩ ኮኔክት የሚል ነው። በዲፎልት ኮኔክት የሚል ነው። ኮኔክት ስታደርጉ ራሱ ሰርቨር መርጦ ነው የሚወስደው። እኛ ግን ያንን ማድረጉ አንዳንዴ ከሀገሮች የሚመጣ እንትን አለ። ሀገሮች ቀጥታ ራሳቸው ያን ሰርቨሩ ቀጥታ ኮኔክት እንዲያደርግ ኮኔክት ስንለው ኮኔክት አድርጎ ወደ እነሱ እንዲወስድ የሚያደርጉበት ሜካኒዝም አለ። ሶ ያንን እንዲቀር ሰርቨር በራሳችን እንድንመርጥ ማለት ነው። ሰርቨር ራሳችን መርጠን ካሉት ውስጥ ኮኔክት እንላለን። የተሻለ ከሆነ ወደ ቀጣይ ይሄዳል ማለት ነው መጠቀም ይችላለን። ካልሆነ ደግሞ ደካማ ከሆነ ሶስት ሞዶች አሉት። ስትሪሚንግ ሞድ፣ ፕራይቬሲ ሞድ የሚባሉ ሞዶች ሶስት ሞዶች አሉ። ወደ እነሱ ሞዶች ያስገባና ቀይረን ፕራይቬሲ ሞድ ከሆነ ሞድ ሴኪር ነው፣ ሀሽን ይጠቀማል ማለት ኢንክሪፕት ይደረጋል ወይም ሚስጥራዊ ይሆናል ማለት ነው። ማንኛውም ሰው ፐብሊክ ዋይፋይ ላይ ሆኖ ቢጠቀም ለምሳሌ ፐብሊክ ዋይፋይ ካፌዎች ላይ፣ ሆቴሎች ላይ፣ የተለያየ ተቋማት ላይ ነጻ ዋይፋይ ያለ የሚሉ አሉ አደል። እነዛ ነጻ ዋይፋዎች ተጠቅመን መረጃ በምንልክበት ሰዓት ቀጥታ መረጃውን ከአንዱ ሰው ወደ አንዱ ሰው በሚደርስበት ሰዓት ምንድን ነው መሀል ላይ ማን ኢን ዘ ሚድል አታክ የሚባለው ሰው ቀጥታ መረጃ ሮድ የሆነ ዳታውን ያገኛል ማለት ነው። ያ እንዳይሆን ቪፒኤን በሚጠቀምበት ሰዓት፣ ከተጠቃሚው ከላኪው ወደ ተቀባዩ በሚላክበት ሰዓት ኢንክሪፕት ይደረጋል፣ ሚስጢራዊ ይሆናል ማለት ነው። ይሄ ከመሀል ላይ ያለው ሀከር ልየው ቢል አይችልም ሚስጥራዊ ሆኖ ተቆልፎ ነው ሊክ ፕራይቬሲ ኪዩን እስከሚያገኝ ድረስ ከዛ እስከሚደርስ ድረስ ሚስጥራዊ ነው፣ ማግኘት አይችልም ማለት ነው። ያ የተለየ ፊውቸር ነው ማለት ነው። ሬጅስተር ያደርጋል። ማንኛውም ሰው በኃላፊነት ቢጠቀምበት። ቀጣይ ደግሞ ይህንን ዲፕሎ ያደርገን የተሻለ ሴኪሪቲ መካኒዝሞችን ጨምረን ፍሬምወርኮችን አሻሽለን የተሻለ ቪፒኤን ማድረግ እንፈልጋለን። ያሉ ተቋማትን መጠበቅ እንፈልጋለን በእኛ ቪፒኤን ማለት ነው። በባህር ዳር ዩኒቨርሲቲ እና በአማራ ሚዲያ ኮርፖሬሽን ጥምረት በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የመስኮተ ጥበብ ዝግጅታችን እንግዲህ የዛሬው የተከታተላችሁትን ይመስል ነበረ። እንግዲህ በዛሬው ዝግጅታችን ሶስት ፕሮግራሞችን ወደ እናንተ አደረስን። በቅድሚያ በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናወኑ የሚለውን ወደ እናንተ አደረስን። በቀጣይ ደግሞ እንግዲህ በባህር ዳር ዩኒቨርሲቲ በሕክምናና ጤና ሳይንስ ኮሌጅ የተሰራውን በተለይም ደግሞ ከአፈጣጠር ጋር ችግር የሚገጥማቸውን ህጻናት ማከም የሚችል የስሪዲ ቴክኖሎጂን እየሰራ ይገኛል። ይህንን የተመለከተ ኮንፈረንስም ተካሂዶ ነበረ። በኮንፈረንሱ ምን አይነት ሀሳቦች ተነሱ የሚለውንም ወደ እናንተ አደረስን። በስተ መጨረሻም ደግሞ ከመደርደሪያው ዝግጅታችን ወደ እናንተ አደረስን። በቀጣይ ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች የምንገናኝ ነው የሚሆነው። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ እና ኤልሳ ግዑሽ፣ በትውውቁ ደግሞ ነው የተስፋነሽ ጥሩነህ አብረናችሁ ነበርን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት እንገናኝ።